በኢትዮጵያ ስ እየተገበረ ያለ የብሔር ፖለቲካ ዴሞክራሲያዊ ነው ብለው ያምናሉ አሁን ባለው ሁኔታ በእርሶ እይታ በኢትዮጵያ ያለው የብሔር ፖለቲካ የማንነት ፖለቲካ ነው ብለን ማለት እንችላለን በዚህ ካሊ በመሰረቱ በማንነት ላይ የተመሰረተ የብሔር ፖለቲካ ነው ያለው በሀገራችን የብሔር ፖለቲካ ቅድም እንደተገለጸው ሲቪክ የተለያየ መልኮች አሉት ሲቪክ የምንለው የማንነት ፖለቲካ የምንለው ማንነት ማለት ከቋንቋ ከባህል ከሂስቶሪክ ከታሪካዊ አመጣጥ የራስን ማንነት ከመጠበቅ ነጋ የተያያዘ ማለት ነው ራስን በራስ የማስተዳደር ጥያቄዎች የመሳሰሉ ነገሮች ያካተተ ነው የብሔር ፖለቲካ የማንነት የማንነት ላይ የተመሰረተ የብሔር ፖለቲካ የምንለው እና ይሄ ብሔር ፖለቲካ በኢትዮጵያ በአሁኑ ጊዜ በአመዛኙ በዚህ መልክ የሚገለጽ ነው ማለት እንችላለን። ይሄ የብሔር ፖለቲካ በኢትዮጵያ ዴሞክራሲያዊ ማድረግ ይቻላል ወይ? ወይም ደግሞ ዴሞክራሲያዊ ነው ብለን ልንለው እንችላለን ወይ የሚለው በመሰረቱ ዴሞክራሲያዊ ጥያቄዎች የሚነሱበት የፖለቲካ እንቅስቃሴ ነው። በኢትዮጵያ ያለው አንደኛ የብሔር ፖለቲካ ከዴሞክራሲ ስርዓት ጋር በጣም የሚጻረሩ ናቸው። እኔ ሁለቱ ብርሃና ጨለማ ናቸው ብዬ ነው ማምነ የብሔር ፖለቲካ እና ዲሞክራሲ ሁለት ጽንፍ የሆኑ የማይገናኙ ጽንሰ ሀሳቦች ናቸው። ዲሞክራሲ ብለን ስናስብ የህግ የበላይነት ነው። ዲሞክራሲ ብለን ስናስብ የሰዎች መብት ነው። ዲሞክራሲ ብለን ስናስብ የማጆሪቲ ቮት ነው። ከነዚህ መካከል እንኳን ከነዚህ አሁን ከጠቀስኳቸው እንኳን የትኞቹም በእኛ አገር እየተተገበሩ አይደሉም። ስለዚህ የዲሞክራሲ ስርዓትና የብሔር ፖለቲካ በፍጹም የማይገናኙ ህብረት የላቸውም ራሱ በየትኛውም ሀገር ተተግብሮ የሚታወቅ የፖለቲካ ቅኝት ወይንም ስርዓት አይደለም። እንደምሳሌ መጥቀስ እንችላለን የተለያዩ ሀገራት። ስለዚህ ዲሞክራሲያዊ ማድረግ የማይቻልባቸው በርካታ ምክንያቶችን መዘርዘር እችላለሁ። ቅድም እንዳልኩ ዲሞክራሲ ስንል የህግ የበላይነት ነው። ዲሞክራሲ ስንል የሰዎች ነፃነት ነው። የብሔር ፖለቲካ ዲሞክራሲያዊ ስርዓት አይሆንም ብዬ ከማነሳቸው መሰረታዊ ሀሳቦች አንደኛ ብሔር ተኮር ፖለቲካ የተለያዩ ቋንቋ ተናጋሪዎችን በቋንቋ ተናጋሪዎች መካከል ግጭትና ለመግባባት እንዲፈጠር የሚያደርገው። ለዚህ ደግሞ ያሳለፍናቸው 34 ዓመታት እ በቂ ማስረጃ ናቸው። ብዙ ረዥም ርቀት መሄድ አይጠበቅብን። በኢትዮጵያ የብሔር ፖለቲካ እንዲነሳ ምክንያት የሆነ ነገር ምንድን ነው የሚለው። ቅድም እሳቸው ተከራካሪ ምን ብለዋል? በኢትዮጵያ የብሔር ጭቆና አልነበረም፣ የመደብ ጭቆና ብቻ ነው የነበረው ነው ያሉት። እና የብሔር ጭቆናም ነበረ በኢትዮጵያ በኢትዮጵያ የብሔር ጭቆናና የመደብ ጭቆና ተዳብሎ አንድ ላይ ነው የተፈጸሙት። ክሊር የሆነ እንትን ነው ይሄ። በኢትዮጵያ የብሔር ጭቆና የሚፈጽም መደብ ነበረ። መደብማ ነበር እኮ። የብሔር ጭቆና የሚፈጽም ሀይል ነበረ። ገዥ መደቡ ገዥ መደቡ ከእያንዳንዱ ብሔር የተዋጣ ነው? ከእያንዳንዱ ብሔር የተዋጣ አደለም። እንደዛ አደለም አንዱን ማለት አንዱን ብሔር፣ ባህል፣ ቋንቋ የመሳሰሉትን እነዚህን የበላይ አድርጎ እነሱን የሚጠቀም ሌሎች እኮ የእሱ አገልጋይ ናቸው እንጂ በዚህ ካሊ የብሔር ጭቆና በኢትዮጵያ ነበረ። ተዋተው ከሁሉም ተዋተው ሁሉም የብሔር ጭቆና ይፈጽሙ ነበረ አይደል? የሚባል አንድ ብሔር ጭቆና ካለ ያ የብሔር ጭቆና በሌሎች ላይ ጫና ይፈጥራል። ጫና በባህል በቋንቋ በተለያዩ እንትኖች ጫና ይፈጥራል ኦኬ ያ ጫና የሚቀበሉ ብሔሮች አሉ ብሔረሰቦች አሉ ማለት ነው ያ የሚደርስባቸው ስለዚህ ይሄ ግልጽ ነው የብሔር ጭቆና ነበረ ኦኬ የብሔር ጭቆና ነበር ካለ ጨቋኙ ብሔር ማን ነው ነው አማራ ህዝብን መነሻ አድርጎ የአማራ ህዝብን መነሻ አድርጎ የአማራ ህዝብ የጠቀመ መስሎ የአማራ ህዝብ አላልኩም የአማራ ህዝብ የጠቀመ መስሎ የአማራ ቋንቋ፣ የአማራ ባህል፣ የአማራ ታሪክን እየተጠቀመ ስልጣን ላይ የነበረ ገዥ መድብ አለ። ሰማንያ ምናምን ብሔሮች የራሳቸው ብሔርና ቋንቋ የላቸውም። ጭቆና ቢኖርሮ ይጠፋ ነበራ። አውሮፓ አውሮፓ ላይ እኮ ጠፍቷል። አሜሪካ ላይ እኮ ጠፍቷል። ኢትዮጵያ የምትገለጸው በአማርኛ ቋንቋ ብቻ አይደለም። ኢትዮጵያ አማርኛ ቋንቋ ብቻ ነው እንዴ? አማርኛ ቋንቋ ብቻ አይደል ያላት። ኢትዮጵያ ኦሮምኛ ቋንቋ አላት። ኢትዮጵያ ትግርኛ ቋንቋ አላት። ሶማልኛ አላት። እነዚህ ቦታ ነበራቸው እ